አሰላም አሌይኩም ወረህመቱላይ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ሰላማችሁ በያለበት ብዝት ይበልልኝ። ዛሬም እንደተለመደው በአዲስ መረጃ መጥቻለሁ። የዛሬ መረጃዎች እንግዲህ ሀገራችን ኢትዮጵያ አጫጭር መረጃዎችን ነው ይዤ የመጣሁት። ወደ መጀመሪያ መረጃ ሲሄድ እንግዲህ ጀዋር መሐመድና በቀለ ገርባ ታመው ህክምና በመከልከላቸው የረሀብ አድማ ላይ ናቸው። ብሎ እንግዲህ ኦኤምኤን እንግዲህ ዘገባ ዘግቧል። እሱን አብረን የምናየው ይሆናል። አቶ ጀዋር መሐመድ ስለታመመ አስቀድሞ ፍርድ ቤት ባዘዘው መሰረት የግል ሐኪሞች እንዲመጡለት መልእክት አስተላልፎ ነበር። ይሁንና ሁለት ሐኪሞች በትላንትናው ዕለት ቃሊቴ ማረሚያ ቤት ቢመጡም ማረሚያ ቤቱ ከሁለት ሰዓት ተኩል በላይ ካቆያቸው በኋላ ከልክሎ መልሷቸዋል። አቶ በቀለ በበኩላቸው ከአራት ቀን በፊት ቸው አብጦ እንደሚያማቸው ቢያስታውቁም እስከ ዛሬ ሕክምና አላገኙም። ከዚህም የተነሳ ዛሬ ከቤተሰብ ምግብ አልተቀበሉም። የረሃብ አድማ ላይ በመሆናቸው ከክፍላቸው ወጥተው ቤተሰብና ጠያቂያቸውን አላናገሩም። የእስር ቤቱ ያለው የሕክምና ሁኔታ፣ አጠቃላይ የታሳሪዎቹ አያያዝ እያሽቆለቆለ ነው ብሏል። የኦሮሚያ ሚዲያ ኔትወርክ እንደዘገበው ወደ ቀጣዩ መረጃ ሲሄድ ዛሬ ረፋድ ላይ የመቀሌ ከተማ ላይ የአየር ጥቃት መፈጸሙን ቢቢሲ ዘገባ አድርጓል። ዛሬ ረፋድ ላይ በትግራይ ክልል ርዕሰ ከተማ መቀሌ ውስጥ የአየር ጥቃት መፈጸሙን የከተማዋ ነዋሪዎችና የቢቢሲ ዘገባ ከስፍራው ገልጿል። ዘ የጦር አውሮፕላን ድምጽ በተሰማ ጊዜ በነዋሪዎች ዘንድ በመደናገጥ የተፈጠረ ነበር ሲሆን በሰዎች ላይ ጉዳት አለመድረሱንም ገልጸዋል። የክልሉ ቴሌቪዥን ሰኞ ኅዳር 7 2013 ዓ.ም ረፋድ ላይ 4 ሰዓት ከ45 ደቂቃ ላይ ጥቃቱ በተፈጸመ መፈፀሙን ያደናገጠው ሲሆን የጥቃቱ ኢላማ መቀሌ ውስጥ የሚገኘው ቀዳማይ ወያኔ ክፍለ ከተማ ውስጥ የሚገኘው አንድ የጎርጊስ የተባለ አካባቢ መሆኑንም ተገልጿል። እስካሁን በተደረጉ የአየር ድብደባዎች የወታደራዊ አቅርቦት ማዕከል ጥቃት እንደተፈጸመባቸው የተገለጸ ሲሆን ከገለልተኛ ወገን ማረጋገጥ ባይቻልም የክልሉ ባለስልጣናት አንድ አውሮፕላን መጥተው እንደጣሉ መግለጫቸው ያስታውቃል። እስካሁን በተለያዩ አካባቢዎች ጦርነት እየተካሄዱ ሲሆን በትግራይ ክልል ውስጥ የሚገኘው የግንኙነት መስመሮች በመቋረጣቸው የደረሰን ጉዳት በተመለከተ አስተማማኝ መረጃ ለማግኘት አዳጋች ሆኗል በቤልሻንጉል ጉሙዝ ዳባጤ ወረዳ በአገረሸው ጥቃት ሶስት ሰዎች ቆሰሉ በቤልሻንጉል ጉሙዝ ክልል በመተከል ዞን ዳባጤ ከተማ ዛሬ ረፋዱን በታጣቂዎች በተከፈተ ተኩስ ሶስት ሰዎች መቁሰላቸውን የወረዳው የመንግስት ኮሚኒኬሽን ጉዳይ ጽፈት ቤት አስታወቀ። በጽፈት ቤቱ የሚዲያ ልማት ባለሙያ የሆኑት አቶ ጥላሁን ወየሳ እንደተናገሩት በከተማይቱ አንንገቶፕ በተባለ ቀበሌ የቱክስ እርምታ በመስማት የመጀመሪያው ዛሬ ሰኞ ከረፋድ አምስት ሰዓት ገደማ ጀምሮ ነው። በተኩሱ የቆሰሉ ሰዎች ወደ ዳምጤ ከተማ ዋና ጤና ጣቢያ መወሰዳቸውን የሚገልጹ ባለሙያ የመሳሪያ ድምጽ አለ፣ አሁንም ቢሆን ህዝቡ ውስጥ የተረጋጋ መንፈስ አይታይም ሲሉ የአካባቢው ስላለው ሁኔታ አስረድተዋል። ባለሙያው የተኩስ የከፈቱት ጥቃት የገቡ ጸረ ሰላም ኃይሎች ናቸውም ተብሏል። በርካታ ቁጥር ያለው የህዋት የጦር መሳሪያ በቁጥጥር ስር መዋሉ ተገለጸ። የታጣቂው ህዋት ልዩ ኃይል በሀገር መከላከያ ሰራዊት በአማራ ልዩ ኃይል እና የሚሊሺያ አባላት እየተደመሰሰ ይገኛል። በዚህ ታላቅ ጀብድ ሰራዊት የህወሀት ስግብግብ ኃይል ለጦር የተጠቀሙባቸው የነበሩ ከሁለት መቶ ሰላሳ በላይ ክላሽንኮቭ ከአንድ ሺህ በላይ የእጅ ቦምብ እና ሌሎች ተተኳሽ መሳሪያዎችን በቁጥጥር ስር ማዋሉን የደቡብ እዝ የሰው ሀብት ልማት እና የሚዲያ አስተባባሪ ኮሎኔል ጀነራል ጸጋይ ተናግረዋል። እየተካሄደ ባለው ህግ የማስከበር ለህልውና ዘመቻ የአማራ ልዩ ኃይልና የሚሊሻ አባላት በተሰጣቸው ቀናት በጠላት ላይ ከባድ ወታደራዊ ጥቃት በመፈጸም እና በመደምሰስ ግዴታቸውን በብቃት እየፈጸሙ መሆናቸውን አመልክተዋል። ሌላው እንግዲህ ዛሬ ሶሻል ሚዲያ ላይ አብዛኞቻችን አይቻለሁኝ የለቀው ነበረ ፒያሳ ቦምብ ፈንድቷል የሚል እንግዲህ መረጃ ወጥቶ ነበረ። ያ መረጃ እንግዲህ ውሸት ነው፣ ቦምብ አይደለም ተብሎ እንግዲህ ቦምብ የሚያጣሩት ሰዎች ቦምብ እንዳልሆነ አረጋግጠዋል ማለት ነው። እሱም በአራዳ ክፍለ ከተማ ልዩ ቦታው ደጎል አደባባይ ተብሎ የሚጠራው አካባቢ ፖሊስ ፈንጂ አመከነ በሚል በተለያዩ ማህበራዊ ሚዲያዎች የተለቀቀው መረጃ ሀሰተኛ መሆኑን ፖሊስ አስታውቋል። በአራዳ ክፍለ ከተማ ልዩ ቦታ ደጎል አደባባይ ተብሎ በሚጠራው አካባቢ ፖሊስ ፈንጂ አመከን በሚል የተለያዩ ማህበራዊ ሚዲያዎች የተለቀቀው መረጃ ሀሰተኛ መሆኑን የአዲስ አበባ ፖሊስ ኮሚሽን አስታወቀ ዛሬ ህዳር 7 ቀን 2013 ዓ ም በአራዳ ክፍለ ከተማ ወረዳ አስር ፒያሳ ደጎል አደባባይ አካባቢ ከሰዓት በፊት በጎዳና ላይ በጎዳና ተዳዳሪ የሆነው አንድ ግለሰብ በማዕድን ውሃ መያዣ ፕላስቲክ ድራፍት በመግዛት ለመጠጣት ወደ አንድ ጥግ በመሄድ ያጠራጠራቸው የአካባቢው ጫማ ማስዋብ ስራ ላይ የተሰማሩ ወጣቶች ለፖሊስ ባደረሱት ጥቆማ የአካባቢ ፖሊስ እና የፌዴራል ፖሊስ ፈንጂ አማካኝ ባለሙያዎች ቦታው ላይ በመገኘት ተከስተው የተባለው ማረጋገጣቸው መቻላቸውን ኮሚሽነሩ አስታውቀዋል። ካለው ወቅታዊ ሁኔታ አንጻር አካባቢያቸው በንቃት የሚጠብቁ ወጣቶች በመበራከታቸው የሚደነቅ መሆኑን የገለጸው የአዲስ አበባ ፖሊስ ኮሚሽን የሰጡት መረጃ በመተራስ ፖሊስ ባረጋገጠው መሰረት ለፕላስቲክ የተሞላው ድራፍት ቢራ እንጂ ፈንጂ አለመሆኑን ህብረተሰቡ እንዲገነዘብ ሲል አሳስቧል። ህብረተሰቡ በተለያዩ ማህበራዊ ሚዲያዎች የሚለቁት ሀሰተኛ መረጃዎች እንዳይደናገጡ የአዲስ አበባ ፖሊስ ኮሚሽን መልእክት አስተላልፈዋል። ሌላው እንግዲህ በነገው እለት በሀገር አቀፍ ደረጃ ለሀገር መከላከያ ክብር እቆማለሁ በሚል መሪ ቃል ለመከላከያ ሰራዊታችን አጋርነታቸውን የሚያሳይ ቀን ነው ብለዋል። ነገ ጠዋት ከአምስት ተኩል ሁሉም የኢትዮጵያ ያሉበትን ለአንድ ደቂቃ ቀኝ እጃቸውን በግራ ደረታቸው ላይ አድርገው በመቆም ለመከላከያ ያላቸውን ክብር ይገልጻሉ፣ ይላል። እንግዲህ ሁላችንም በያለንበት እንደዚህ ብናደርግ ደስ ይለኛል። ይሄ መልእክቴ ነው። እንግዲህ ድል ለመከላከያ ሰራዊታችን እያልኩኝ ወደ ቀጣዩ መረጃ አመራለሁ ማለት ነው። በምዕራብ ወለጋ ዞን ሰላሳ ስድስት የሸኔ ታጣቂዎች ሲደመሰሱ አንድ መቶ ስልሳ ዘጠኝ ተማርከዋል። በምዕራብ ወለጋ ዞን የኦሮሚያ ልዩ ኃይል በወሰደው ህግ በማስከበር እርምጃ ሰላሳ ስድስት የጁንታው ተላላኪ የሸኔ ታጣቂዎች በወሰደባቸው መደምሰሳቸውን ተገልጿል። በተመሳሳይም እርምጃ ከተወሰዱባቸው ተጨማሪ አንድ መቶ ስልሳ ዘጠኝ ታጣቂዎች ተማርከዋል። ከዚህ ባለፈው ለጁንታ ተላላኪ ድጋፍ በመስጠት የተጠረጠሩ ዘጠና ሰዎች ተይዘው ጉዳያቸው እየተመረመረ መሆኑን ለክልሉ ብልጽግና ፓርቲ ጽህፈት ቤት ያገኘው መረጃ ያመለክታል። ወደ መጨረሻ መረጃ ሲሄድ እንግዲህ አሳዛኝ መረጃ ነው። በአዲስ አበባ መርካቶ የሚገኘው ሲዳሞ ተራ እንግዲህ ልክ በአሁኑ ሰዓት ቃጠሎ ደርሶበታል። የአካባቢው እየተቃጠለ ነው። በአሁኑ ወቅት የእሳት አደጋ መኪናዎች ወደ ስፍራው ለመግባት እየሞከሩ ቢሆንም እንግዲህ የቤቶች መጠጋጋት ስላለ ሊገቡ አልቻሉም። ትንሽ ስለ ሲዳማ ታሪክ ልበላችሁ። የሲዳማ ተራ ከሲራ ቲያትር ጀርባ የሚገኝ ሲሆን በፊት ጊዜ ልዩ ልዩ ብረታ ብረቶች፣ ትላልቅ መኪናዎችና እቃዎች የሚሸጥባቸው ነበር። ለፈረስ ጋሪ የሚሆን ጎማዎች ጭም የሚገኙበትም ጭምር የሚገኙበትም በዚህ ስፍራ ነበረ። በሶማሌ ተራ በታናሽ መኪናዎች የሚሸጡበት ሁሉ ታላላቅ መኪናዎች በህጋዊ መንገድ የሚፈቱ ወይም የሚታረዱ ወይም ቅርጫ የሚደረጉ በሲዳማ ተራ ነው። እንደ አውሮፓ አቆጣጠር እንግዲህ ከ1995 በኋላ ወደ መኪና እቃ መሸጫ የሚሸጡት ነጋዴዎች ወደ ቄራ አካባቢ ሲሄዱ ኤርትራውያን ቦታውን ሲለቁ ቀስ በቀስ ጅምላ ነጋዴዎች ሲዳማን ተራ ተቆጣጥረውታል። የሲዳማ ተራ ታሪካዊ እንግዲህ አመጣጥ ይህንን ይመስል ነበረ። ባልቻ አባ ነፍሶም የሲዳማ ገዢ ነበሩ። ባልቻ አባ ነፍሶ ወደ አዲስ አበባ ሲመጡ ተከታዮቻቸው ልደታ አካባቢ ያረፉት ነበር። ቀስ በቀስ አካባቢውን የሲዳማ ሰዎችን ያዘዋወሩት አንዳንዶችም የመኖሪያነት መረጡ። የሲዳማ የመጡ ሰዎች በንግዱ ውስጥ ተሳታፊ ለመሆን ችለዋል። የትራንስፖርት ስራ ሲጀመር የሲዳማ የሚመጡ መኪናዎች መነሻ እና መድረሻ የሲዳማ ተራ ነው ተብሎም ይጠራ ጀመር። አሁን ይሄ አካባቢ ነው በእሳት እየተቃጠለው ያለው ማለት ነው። እንግዲህ ፈጣሪ ሀገራችንን ሰላም ያደርግልን። የምንሰማው ነገር በጣም አስፈሪና አስከፊ ነው። ሁላችንም በየሃይማኖታችን እንግዲህ ዱዓ እና ጸሎት እናድርግ እያልኩ እኔ በዚሁ አበቃለሁ። በሌላ መረጃ እስከመጣ ድረስ ሰላሙን ሁሉ ለእናንተ እየተመኘው ሰላም ክረሙልኝ።